የደቡብ ኢትዮጵያ ክልል ከ235 ሺህ በላይ ሄክታር ማሳ በቡና ተሸፍኗል። ክልሉ ለማዕከላዊ ገበያ 42 ሺህ ቶን ቡና ማቅረብ ችሏል። የኢትዮጵያ ቡናና ሻይ ባለስልጣን ዲላ የቡና ጥራት ምርምርና ሰርተፊኬሽን ማዕከል በአምራች አርሶ አደሮች አቅራቢያ ተመርቆ ለአገልግሎት ክፍት መሆኑ የላኪና አቅራቢዎችን እንግልት እንደሚቀርፍ የደቡብ ኢትዮጵያ ክልል ቡናና ቅመማ ቅመም ባለስልጣን ዋና ዳይሬክተር ጴጥሮስ ወልደ ማርያም ገልጸዋል። 11,051 አርሶ አደሮች በላይ በኩት አጋጣም ቡናን እያለማ አሁን ላይ የክልል የቡና ማሳ አጠቃላይ ሽፋን 2350 ሄክታር በላይ ደርሷል። ባለፉት የለውጥ ዓመታት ለቡናው ዘርፍ የተሰጠው ልዩ ትኩረት የቡና ስትራቴጂ መተግበሩና የማዋቅሎ ብራያትና መመሪያዎች የማሻሻል ሥራዎች ተጨባጭ ለውጥ እንዲመዘገብ አድርጎታል። በ2017 የተጠናቀቀው በጀት ዓመት እንደ ክልላችን ሰላሳ ሁለት ሺህ ቶን ቡና ለማዕከላዊ ገበያ ለማቅረብ ታቅደው አርባ ሁለት ሺህ ቡና በመላክ ከፍተኛ ገቢ ያስገኘ ሲሆን በተያዘው በጀት ዓመት ከዚሁ በተሻለ ለመስራት በትኩረት እየተንቀሳቀስን እንገኛለን። ከማዕከሉ መቋቋም ዘርፈ ብዙ ጠቀሜታ ያለው ሲሆን የላኪ አርሶ አደሮችና አቅራቢ ነጋዴዎች መጉላላትንም ያስቀራል። በመርቆ ለአገልግሎት ክፍት የሆነው የቡና ጥራት ምርምርና ሰርቲፊኬሽን ማዕከል በሀገሪቱ ካሉ ዘመናዊ የቡና ቅምሻ ማዕከላት አንዱ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። የዲላ ቅምሻ ቡና ጥራትና ቅምሻ ማዕከልም እንዲሁ የዘገየባችሁ የመሰላችሁ ላካ 17 ሚሊዮን ብር እስኪሰበሰብ ዘመናዊ የቅምሻ ማዕከል ሀገር ውስጥ ያለው የቅምሻ ማዕከልም አይመጥነውም ተብሎ ከውጪ እስኪመጣ። እውነት ለመናገር እስካሁን ከከፈትናቸው የቅምሻ ማዕከላት በዚህ መልኩ የተደራጀ እና ትልቅ የሆነ ዘመናዊ የሆነ የቅምሻ ማዕከል አላየሁም። ቡና በሀገር ደረጃ ኢትዮጵያ ደግሞ በዓለም ላይ ታዋቂ እንድትሆንና ስሟ ከፍ ብሎ እንዲጠራ ካደረጉት የቡናዎች ውስጥ አንዱ ይርጋጨፌ ነው። በዓለም ገበያ ተወዳዳሪ ለመሆንና ሀገሪቱ ከውጭ የምታገኘውን ምንዛሪ ለመጨመር አምራች አርሶ አደሩ ቡናን በኩታ ገጠም በስፋትና በጥራት የማምረት ተግባር መጠናከር እንዳለበት በምክትል ርዕሰ መስተዳድር ማዕረግ የዲላ ክላስተር አስተባባሪና የደቡብ ኢትዮጵያ ክልል ግብርና ቢሮ ኃላፊ ዶክተር መሪሁን ፍቅሩ ተናግረዋል። ይህ ማዕከል በርካታ አገልግሎቶችን የሚሰጥ ለሀገር ኢኮኖሚ የምናመርተውን ምርት በተሻለ ጥራት ያለምንም እንግልት ያለምንም ድካም፣ ስቃይ፣ ልመና በሰው ደጅ ላይ ሳንሯሯጥ፣ ሰውን ሳንለምን በቤታችን የጥራት ቁጥጥር ወይም ጥራት ሰርተፊኬት የምንሰጥበት ትልቅ ማዕከል ነው። ስለዚህ ይሄ ማዕከል በመጀመሪያ ደረጃ የሚፈልገው ምርት ነው። እዚህም ያለን አካል ይሄን አሳይመንት፣ ይሄን የቤት ስራ ነው መውሰድ ያለብን። ቡናን ክላስተራይዝ በማድረግ እንዴት የቡና ዘር በማባዛት ዘር አብቃይና አደራጅ የሆኑ ማህበራትን በስፋት በማዘጋጀት በክልል ደረጃ ብቻ ሳይሆን በሀገር ደረጃ የእርጋጨፌ ቡና የኮቸሬ ቡና እንዲሰፋ ከማድረግ አንጻር ብዙ ሲሰፋ ነው። ቡና በባህሪው ዓለም ገበያ ላይ ተወዳድሮ የምትሸጠው ኮሞዲቲ ነው እንጂ በየሰፈሩ ያለ ሸቀጥ አይደለም። ስለዚህ በዓለም ገበያ ተወዳድር የምትሸጠውን ምርት ስታሰፋ ከስፋት ታገኛል። ያነጋገርናቸው የቡና ላኪ ባለሀብቶችና አርሶ አደሮች የቡና ቅምሻ ማዕከሉ በአቅራቢያቸው መከፈቱ እንዳስደሰታቸው ተናግረዋል። የቦታው ቡና የሚቆምበት ሁኔታ ምቹ አለመሆኑ፣ የወረፋው ሰልፍ፣ የመኪናዎች እዛ መጉላላት፣ ተሽከርካሪ ብዙ ሰዓት ኪራይ የማስከፈል በቆመ ቁጥር እንደሚያስከፍል ነበረ የነበረው ችግር አሁን ግን በዚህ ልክ በተለይ በእርጋ ጨፌ ቡና እዚው ቡና እ እንዲቀመስ በመደረጉ ከኛ የበለጠ ከኋላ ያሉ አርሶ አደሮቻችን በጣም ደስተኞች ናቸው። ዳሩ ግን ከዚህ አዋሳ በምንጭንበት ጊዜ አንደኛ የትራንስፖርት ወጪ አለ። ሁለተኛ አዋሳ ለመኪና ቡናችን በየማደያ ነበር ሲያድር ነበረው። ደህንነቱ ያልተጠበቀ ቦታ ላይ ቡናችን ያርፍ ነበር። ተጨማሪ ወጪ ነበር። ቦታ ቡናችን ለገበያ እንድቀርብ በማድረጉ በየቤቱ መንግስታችንን ገበረው ያመሰገነ አስራ አንድ ሄክታር ማሳ በጥራት ያመረኮትን ቡና ለዓለም ገበያ አቀርባለው። ቀጥታ ቀጥታ የውጭ ሽያጭ እያለ አርሶ አደረኝነስ ይሄ መልካም ነገር በማየት በጣም ደስተኛ ነኝ።